ዘነበት ነገር የተከፋው እስከዛሬ ድረስ ታግሼ ያለው አብረን ሄዳ ለም ካደረገን በኋላ ዛሬ ደርሰን አልሄድም አለ ማሪቆስ። ነብስ ሀይማር አብርሃምን አስጨለለው እኮ አስጨለለው። ያዘንኩበት የተከፋሁበት ነገር አለ። ዱባይ አልሄድም ሲለው አብርሃም ጬሳ ሙሽራውን አስጬሰው እኮ እናንተ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ማሪቆስማ በደንብ መርቀጥ አለብን። ውድ ተመልካ አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላማችሁ አላ ብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ሆኑ። ከዚህ ይሄ ቤተሰቡ ናችሁ። ላይክ ሼር ኮሜንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከለባ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሬሽና የማሪቆስ ቪዲዮ ነው ማለት ነው። ማሪቆስ ዛሬ አብርሃምን በደንብ አድርጎ አስጨለለው። ዛሬ በደስታው ቀን በበረራው ቀን በሚደሰትበት ቀን ሙሽራውን የወንድም ጠላት ማለት ነው አስጨልለው። እናንተ ሰው ያስደስታል፣ ሙሽራ ነው ይንከባከባል። ማሪቆስ ግን ይሄ ዘረጦ ዝርጥርጥ አብርሃምን አስከፋው ማለት ነው። እኔ ከፍቶኛል፣ የተከፋውበት ነገር ስላለ እኔ ዱባይ አልሄድም ምንድን እኔ አስከፍችሃለሁ ወይ ለምንድን ነው ዱባይ እማትሄደው እስከ ዛሬ ድረስ ታግሼ ጠብቄ ቪዛ መጥቶልህ ትኬት ቆርጠን እንዴት በዚህን ሰዓት አልሄድም ትለኛለ ብሎ ምስኪን አብርሃም በጣም ተናደደ ማለት ነው እውነት ለመናገር ግን በጣም የሚገርሙ ጓደኛሞች ናቸው ማለት ነው። ፓስፖርት ጠፍቶብኛል በመኪና ላይ ሄኖክ ፓስፖርት ጥሎታል። ስለዚህ እንዴት ማድረግ እንችላለን በዚህ ጉዳይ ነው እማን ሄደው ሲለው፣ ምን አሉ አብርሃም፣ በየትኛውን በኩል ፓስፖርትህን እንዲስተካከል አድርጋለው ወንድሜ አይደለህም ወይ ከጎን ያት ቆምን ወይ ያለው ማለት ነው። የወንድምነት የጓደኝነት ጥግ ይልሃል ይሄ ነው በቃ በየትኛውን መንገድ ፓስፖርትህን አስተካከልልሃለሁ ስለዚህ ከኔ ጋር ዱባይ ሄደ ከጎኔ እንድትቆመ ፈልጋለ ወንድም አይደለህን ጓደኛ አይደለህን ወይ አለው ማለት ነው። ታዲያ ይህን ስለው ግራ ገብቶት ማሪቆስ ምንድነው ያለው? እንደውም ባይስተካከልልኝ ቪዛው ባይመታልኝ ቪዛው ባይመጣልኝ ይሻል ነበር መሄድ አልፈልግ ምን የገጠመኝ ነገር አለው አለው። በደንብ አርጎ ሊያስጨልለው ስለፈለገ ማለት ነው። በደንብ አርጎ ሊያስጨልለው ስለፈለገ እሱን ግን ያው ቢናደድም በትግስት እየመለሰለት ነበር አብርሃም ማለት ነው። ምናክል ለማሪቆስ ቦታ እንዳለው ምናክል አክብሮት እንዳለ ነው እዚህ ጋ የሚያስታውቀው ማለት ነው። ለማንኛውም ሁላችሁንም ዛሬ መልካም ጉዞ በሏቸው። ዛሬ የበረራቸው ቀን ነው። እንግዲህ አብርሃም እንደተናገረው ዛሬ ይበራሉ ማለት ነው። እናንተ አፌ ራሱ ተሳሰረ። በሰላም ነው በውሸት አይደለም እያወራሁ ያለሁት፣ እውነት ነው እያወራሁ ያለሁት ግን አፍ የተሳሰረብኝ ማለት ነው። ለማንኛውም ውሃ ስላልጠጣ ይሆናል ማለት ነው። እናም ውድ ተመልካቾች መልካም ጉዞ፣ መንገዱ የተቃና ይሁንላችሁ ብላችሁ መልካም ምኞታችሁን ግለጹላቸው። መልካም ጉዞ ብያለሁ አብርሃም ሩታ ማሪቆስ፣ እንዲሁም ደግሞ ማሪቆስ በዚህ አጋጣሚ አስባችሁታል አብርሃም ምን እንደሚል ምክንያቱም አንደኛ ሚዜ የሆነ አልሄድም ብትለው እያለ ነበረ ለሄኖክ እየነገረው ነበር ማለት ነው። ያው ማሪቆስ አንደኛ ጊዜ እንደሆነ አጋጣሚ ተናግሯል ማለት ነው። ማሪቆስ አንደኛውም ጊዜ ማለት ነው። በሴቷ ደግሞ አንደኛ ጊዜ ፀጊናት ተብሏል። ሚስጥር ወጥቷል ማለት ነው። ሚስጥር ወጥቶባቸዋል ማለት ነው። ለማንኛውም መልካም ጊዜ፣ መልካም ጉዞ ነው የሚባለው። መልካም ጉዞ ብዬ ተመኝችላችኋለሁ ማለት ነው። እውነት ለመናገር ግን ማሪቆስ ሙሽራ ነው። መንከባከብ ነበረብህ እንጂ እንደዚህ ማስጨለል አልነበረብህም። በእርግጥም ያው ያስጨልለው በደስታው ቀን እንዲያስጨልለው የፈለገው ሄኖክን ሰብስክራይቡ እንዲሄድለት ስለፈለገ ነው። ሰላሳ ኬ እንዲገባ ማለት ነው። ሰላሳ ጌ ከገባ የሄኖክ ዩቲዩብ ሰላሳ ኬ ከገባ ዱባይ ላይ ምን ታረግልኛለህ ብሎ ለማሪቆስ ቃል እያስገባው ነበረ የምት

ማሪቆስን ቃል ገብቶለታል። ስለዚህ አብርሃም የሚፈልገው ነገር እንዲደረግለት የሄኖክ የዩቱብ ቻናል ሄዳችሁ ሁላችሁንም ሰብስክራይብ አድርጉ። አዎ አይከፈልበትም፣ አይከፈልበትም። ወጣቶቻችን እንደዚህ ለመስራት ጓጉተው የሚመጡትን ማበረታታት አለብን ማለት ነው። ምክንያቱም እኔ ሁሌ ነው የምናገረው ማለት ነው። የሀገራችን ነባራዊ ሁኔታ የታወቀ ነው። ወጣቶቻችን ያልባሌ ቦታ ከሚውሉ፣ ከሚጠጡ፣ ከሚቅሙ እንደዚህ የዩቱብ ቻናል ከፍት ከፍተው ቢሰሩ ቢያድጉ ትልቅ ነገር ነው። ራሳቸውም አድገው ሀገራቸውም ያሳድጋሉ ማለት ነው። ስለዚህ እኛ የማዳም ቅመሞች ደግሞ የማዳም ዋይፋይፍ ነው፣ አንከፍልበትም። ለላይክም አንከፍልም፣ ለሰብስክራይብም አንከፍልም፣ ለሼርም አንከፍልም። ታዲያ የምንከፍለው ምንድን ነው? መልካምነት ቀና ልብ ብቻ ማለት ነው። እውነቴን ነው ምላችሁ እና ሰብስክራይብ ለማድረግ የምትሳስቱ አንዳንድ ሰዎች ግን ራሳችሁን ጠይቁ። ምን ሆኜ ነው ብላችሁ ራሳችሁን ጠይቁ እንጂ እውነት ሰብስክራይብ ገንዘብን አያስከፍልም፣ ላይክን ገንዘብን አያስከፍልም፣ ነፃ ነው እና እውነት ወንድሞቻችን እህቶቻችን እንደዚህ ጎበዝ ጠንካራ ለስራ ፍላጎት ያላቸውን ልናበረታታ ይገባል ማለት ነው። ስለዚህ ሄኖክ ማሪቆስን ሼር አድርጎለታል። ከፍታችሁ የዩቱብ ቻናሉን አሳድጉ ነው የምላችሁ። ሄኖክን ብቻ ሳይሆን ብዙ ሄኖክ መሰሎች አሉ ማለት ነው። የዩቱብ ቻናል ከፍተው ጥሩ ነገርን እያስተላለፉ ሰብስክራይብ የሚያደርጋቸው የጠፋ ማለት ነው። ልናበረታታቸው ይገባል ነው ምላችሁ ውድ ተመልካቾቼ እና ምን ነው ቀለም ተጨቃጨቅሽ፣ እንዳትሉኝ እውነቴን ነው የምላችሁ። ይሄ መጨቃጨቃ አይደለም፣ ምናልባት ካላችሁ ብዬ ነው ይህ የማሳውቀው ማለት ነው። ለመሰላችሁ ተምረው በአብዛኛው ወጣት ተምሮ ስርአቱ ተቀምጠዋል። ገባችሁ አይደለም? መጨረሻ ላይ ምንም አይነት ቻንስ ሲያጣ የሚሆነው ምንድን ነው? ወይ ጠጪ፣ ወይ አጫሽ፣ ወይ ቃሚ ወይም ደግሞ ማጅራት መቺ ነው የሚሆነው ማለት ነው። ምንም ነገር ሲያጣ ማለት ነው። የሰው ልጅ ከመሬት ተነስቶ የሆነ ቦታ ላይ አይገባም፣ ሲያጣ ነው። ስለዚህ እንደነዚ አይነት ወጣቶች ደግሞ ያው እኛ ግለሰብ አይደለም። ይሄ የሚከፍለው የዩቱብ እንትን ማለት ነው ገንዘብ አንድ የማናውቀው ካምፓኒ ነው የሚከፍለው። ስለዚህ ብናበረታታቸው ጎበዝ፣ በርቱ፣ ጠንክሩ፣ በቻልን አቅም ደግሞ ሼር እያደረግን ብናበረታታቸው ትልቅ ነገር ነው ለማለት ነው። ውድ ተመልካቾቼ፣ ብዙዎቹ የማዳን ቅመሞችም አሉ። እውነቴን ነው የምላችሁ። ብዙ የማዳን ቅመሞችም ልናበረታታችሁ የሚገባ ብዙዎቹ ማላችሁ አሉ። እነሱንም እናበረታታ። እኔን በዚህ አጋጣሚ አበረታቱ። የማዳን ቅመም ዚህ፣ ስማ፣ የማዳን ቅመም የማዳን ቅመም ነኝ። ከወዶች እናንተ ተረሳኝ፣ ይሁን በቃ፣ አበረታቱ ግን ተረሳኝ። ትላንትና በፍቅርና በፍዋድ በሰራሁት ቪዲዮ ገብታቸው የተሳደባችሁ ይህ ስድብ አመል ያለባችሁ እነዚህ ዘረጦች፣ ደግሜ ዘረጦ ላችኋለው ማለት ነው። በዚህ አጋጣሚ ዘረጦ ማለት መሳደብ አይደለም፣ ቀልዴን እንደምቀልድ ያወቁ ስቀው አልፈውኛል ማለት ነው። የኔ ቀልድ የማይገባቸው አንዳንድ ዶማዎች ደግሞ ተሳድባችኋል ማለት ነው። ሁለት ለመናገር እኔ ስደብን እንዳታስተምሩኝ እሺ። እኔ ስድብ በጣም ትችዋለሁ። ስድስት ወር ሰባት ወር አልፎኛል። ከስድብ ልነጻ ነው መፈልገው ማለት ነው። ሰውን ያለ አስፈላጊ መንገድን እንዳትከቱ። ቴክ ኬር ብያለሁ ለማንኛውም ሰላማችሁ አላህ ያብዛልኝ በጣም ነው መወዳችሁ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ